መጣችሁ ማለት ለምን መጣችሁ? ምንድን ነው? የት እናንተ ማውራት አልፈልግም። ምን አልፈልግም። እናንተ ማውራት እንፈልጋለን። አሁን በዚህ ማታ ምን እንድባል ነው? ምን እንዲፈጠር ነው የመጣችሁ? ምን አረኩኝ። አብራችሁ ነበራችሁ ነው? አብረው ነበር

ሄኖክ በእግዚአብሔር ሚሻ አንቺ እራስሽን ጠብቂ። ጠላትሽ ያልቅስ ጠላትሽ ያልቅስ እና ይሄ ሄኖክ የሚባለው ሰው ማለት ነው ዛሬ በጣም በጣም ከመላችሁ በረን ያናደደኝ ማለት ነው። አንተ አንድ ጊዜ መተ እንኳን ለማስታረቅ ምንም ነገር እያላልክ ዛሬ መተ ፍጽን የምደበድበው ነገር የሆነ አሽቋላጭ ነገር ነው የእውነት ማለት ነው የምልህ ነገር ማለት ነው። እንዴ ፍጼ ነው ብሩክ እንዳይጨቀጭቀው ያደረገው ከን ከፍጼ በላይ እኔ አስብለታለሁ እኮ ነው ያልቆች ልጅ በመሀል የሆነ ነገር ብትሆን አይኗ ቢመታ አይኗ ቢጠፋ ጸጸቱን ራሱ ትችሏለ እ የሆነ አለው። እኔ በጣም ለብሩክ እኔ አስብለታለሁ በቃ ተውተውት ልጁ ብቻውን አትምጣበት ቤቱ ብዬ ካለ እንደ ምናምን ሌላ ነገር ችግር ካለብህ ከፍጽ ጋዛው ችግር ነው እንጂ የምጨርሰው፣ ልጅቷ ምንም በማታውቀው ነገር እንትን እያልክ እየደበደብክ ራሷን ይህን ያለ እንድትጨናነቅ እንድታለቅስ ማድረግ የለብህም። ሄኖክ ብሮክ እራሱ ዛሬ ያናገኛል። የእውነት ለመናገር ማለት ነው ነው ይህን ሁሉ ነገር በትዕግስትና በእርጋታ ብታናግራት ኖሮ ይህ ሁሉ ችግር ባልተፈጠረ። ይህ ሁሉ ነገሮች ወደ መስመ ወደ ሌላ ነገሮች ባሄዱ ኖሮ እቺ ልጅ እስከምታለቅስ ድረስ እንዲህ ዝቅ ብላ ጠላትሽ ያልቅስ፣ የእውነት ጠላትሽ ያልቅስ። ፍፄ ደግሞ መከተዋ አለቅ አለው ስላለቅ ካጠገቧ ስላለቅ በጣም ነው የምናመሰግነው የእውነት ለመናገር ማለት ነው። እና የእውነት እኔ በጣም ነ አብሶ ደግሞ ያናደደኝ የሄኖክ ነው፣ የሆነክ ንግግር የሄኖክ እንደዛ ልጁ ላይ እጁን መሰንዘሩ ማለት ነው። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አይታችኋል፣ ያው ቪዲዮውን። ሀይሚሻዬ በጣም ግራ እስከ መጋባት የደረሳት ነገር፣ ምን ብላ እንደምትናገር ከምን እንደመጀመር አላውቅም። አንደኛ በእንደዚህ መሀል ራሱ ለብሩክ ታስባለች። በቃ ለምንድን ነው ከሰው ጋር የሚደባደቡ? ለምንድን ነው ከሰው ጋር የሚጣለው ይህ ልጅ ለምንድን ነው ከሰው ጋር የሚጣለው? በቃ ብሩክን የሆነ ነገር የሆንብኛ፣ የሆነ ነገር የሆንብኛ እንትን እያሰበች እየተጨነቀች ያለችው ማለት ነው። ሲቀጥል አግባብ ባለው መንገድ ለምን ልጁን ትመታዋለህ? ማናገርም ካለብህ በስነ ስርዓት ነው እንጂ መደባደብ ያለብህ እንደዛ አይደለም። እውነቷን ነው፣ መሰልጠን አይደለም መደባደብ ዛሬ መቶ ቦክስ መሆድ መሰልተን መሰልጠን አይደለም አራደነትም አይደለም። እውነቷን ያለችው ማለችው ጅስት ሪልነቱንና እንኳን ያን ነገር ለምን አልጠይበከው ሌላ ኬዝ አለ ኮይ ነው እያለች ያለችው ሀይሚ። እንደዛም ሆኖ ፍፁም እንኳን መቶ በስተክክል ሲያናገር የተፈጠረውን ነገር አይታችኋል። ተደባደቡ ጀስት ማለት ነው። ሄኖክ ማለት እስቲ አንድ ቀን ሄኖክ ብቻውን ሀይሚን አናግሮ ያውቃል ተታረቁ የሚል እንኳን ቪዲዮ ሰርቶ እንኳን አያቅ ግን ዛሬ መጣና ፍፄ ለመደብደብ አንተነ ከሆኑሉ ገና ገና ምን አይታክ እያሉ ያስፈራሯ። በጣም ነው የደበደበው እኮ ይሁንት። ይሄኔ ፍጼ ፍጼ መናገር እንኳን የማይችል ልጅ ይሁንት ተደባልቦ እንኳን ሲያሳዝን ማለት ነው። ና እንዴ እቺ ልጅ የሆነ ነገር ብትሆን ሀይሚያውን እኔ እልቅስ አለች። ጎንበስ ብላ እኔ አንገትሽ ይደፋልሽ እንጂ ብቻ ምንም ማቶኝም ሌላዎች ሁሉም ነገር ይቅር። እንደ ለማን ብለሽ ነው የምታለቅሺው? ለማን ብለሽ ምን ባደረግሽ? ስህተቱ እኮ ብሩክ ጋር ነው። ጥፋትም ያለበት ብሩክ ነው። መቀጣትም ያለበት ብሩክ ነው። እንዴ እሷ እኮ አገላገላለሁ ብላ በቃ መመታቷል። እንዲ የሆነ ነገር ብትሆን እንደዚህ ጸጸት ሆኖ እንኳን ይችላል ተችሉታላችሁ ወይ ጀስት ማለት ነው። እና እኔ የምላችሁ ነገር ሄኖክ ነው ዛሬ በጣም ያናደደ ራስ ወደድ በጣም ሰልፍሽ የሆነበት ቪዲዮ ነው። ለምን በጣም በቃ ሲጀምር ሄኖክ ሃይሚና ብሩክ እንዲጠረቁ አልፈለግም። ሃይሚና ብሩክ የሚጠረቁ ነገር በስነ ስርዓት ያናግሮ ነበረ፣ ፍጼ ማለት ነው። ፍጼ ጀስት ይዟት የመጣው ለምን፣ ልጁን መታኩ ነው። አሁን እንደ ሰው መጠየቅ አለበት፣ ልጁን ለምን መታኩ ማለት፣ የሰው ልጅ ነው አይደለ? ግን አንተ መጣህና ምን አድርጉ ነው የምትሉ፣ ልጁን አታሳርፉ፣ ምንዲ ያጨቅጭቁት ምናምን ብለን በቦክስ እዛው እንዴት ልጅ ነገር ቢሆንበት ቢታፈንበት ቢሞትስ? ዋይ ይህን ያህል ነገር እንደዚህ ማድረግ ይህን ያህል መጨነቅ ይህን ያህል የሆነ ለብሩክ አስብለት አንድ ማለት እጅል እያታሳዝንህም? እጅል እያለቀሰ ይሻልችሁም? አያሳዝንህም? ይኖር እንዴ? በጣም የሆነ እንዲለያዩ ያደረክን የሚመስለው ዛሬ ላይ ማለት ነው። እና በጣም አሽቋልጠሃል በጣም ለነሱ እኔ አስባለሁ እኔ ለነሱ በጣም ሞራ እያሰብኩ ነው ከኔ በላይ የሚያስብላቸውም ሰው ራሱ የለም ነው እያልክ ያለከው ማለት ነው። እና ጀስት ፍፄ በጣም ጀግና ነው። ብዙ ነገሮችን በጣም ነገሮች ሊስተካከሉ ከሚጋ ነበር፣ የእውነት ለመናገር ማለት ነው። እና በጣም በተሻለ አቅም ለማረጋጋት ብሩክን ሞክሯል፣ ምን ለማለት ሞክሯል። ስቲል ብዙ ጊዜ አብረው ነው ማያቸው ከሚጋ ቪዲዮ እየሰራ ማለት ነው። ለዛም ደግሞ ክብረት ይስጠልን። ይሄ ግን ሄኖክ የሚባሉ ልጅ ችግር የለ በሚያገኙ ያገኘዋል። ግን ጀስት የሰውን ልጅ እንደዚህ መደብደብም አይችልም። እች እናንተ በመጠጣለውን በምክንያት ነው አይኗን የተመታችሁ እያለቀሰቻለችሁ መታሁ ልሻ ጎረምሳሽን በቃ ጭቅጭቅ ብሩክም እንደዚህ አይባልም። የውነት ለመናገር ጥፋቷ ምንድን ነው? ስለ ፎቶ አስረዳይ ንገረኝ ስላለችህ ነው። በእነ ምንድን ነው?